ፍቅረኛችሁ፣ ከርቷችሁ ለዓመታት ሲጫወትባችሁ እንደነበር አወቃችሁ እንበል። ይባስ ብሎ ይህን ሚስጥር እናንተ ራሳችሁ የሰራችሁት ሮቱ ቢነግራችሁ ምን ታደርጉ ነበር? ዛሬ ይዤላችሁ የመጣሁት ፊልም ይህ ሁኔታ ያጋጠሟትን የአንዲት ታታሪ ሰራተኛ ህይወትን የሚዳስስ ነው። እናም ያጋጠሟትን ችግሮች ለማለፍ የምታደርጓቸውን ውጣ ውረዶች አብረን የምናይ ሲሆን ይህንን ልብ አንጠልጣይና አስተማሪ ታሪክ ከመጀመራችን በፊትም ቪዲዮን ላይክ፣ አዳዲሶች ደግሞ ቻናሉን ሰብስክራይብ በማድረግ የኛን ቤተሰብ መቀላቀል ስላላችሁ፣ በቀጥታ ወደ ፊልሙ ልንግባ ይቻማችሁ። ታሪካችን የሚጀምረው ጂሱንግ የተባለችን አንድ በኤሌክትሮኒክስ ድርጅት ውስጥ የምትሰራ ሴትን እያስመለከትን ሲሆን ጂሱንግ ወደ ፖስታ ቤት ሄዳ በቅርቡ አዛዥ የጠበቀች የነበረውን እቃ ተቀብላ ወደ ውጭ ስትወጣ እንመለከታታለን። ተቀምጣ በነበረችበት ጊዜ እቃዋን ከመቅሰቷ በፊት በቅርብ ርቀት አጠገቧ ተቀምጠው ከነበሩት ወንዶች መካከል አንደኛው ምንም እንኳን ለሰርጉ የቀረው ከአንድ ሳምንት ያነሰ ጊዜ ቢሆንም አሁንም ግን ከሌሎች ሴቶች ጋር ያለውን ግንኙነት እንዳላቋረጠ አፉን ሞልቶ ለጓደኞቹ ሲናገር ትሰማዋለች። ጂሱን ግን በንግግሩ እየተገረመች የተላከላትን ሳጥን ስትከፍተው ያዘዘችውና የመጣው ነገር ጭራሽ የማይገናኝ በመሆኑ በጣም ትናደዳለች። በውስጧም አንድ ሰው እቃ እንዲመጣለት ካዘዘ የሚደርሰው የሚፈልገው ቃም ለመሆኑ እንደማያውቅና ያለው አማራጭም ማመን ብቻ እንደሆነ ተናግራ አጠገቧ ሆኖ የወደፊት ሚስቱ ላይ የማገጠውን ሰውም እያየች ከፍቅር ጋርም ሁኔታው ተመሳሳይ ነው እያለች የመጣላት ንቃ ቆሻሻ መጣያ ውስጥ ትጥለዋለች። ከዚያን ከቦታው ላይ ለመሄድ እየተዘጋጀች በሶሻል ሚዲያ ላይ አጠገቧ ሆኖ ሚስቱ ላይ እየማገጠ እንደሆነ በኩራት ሲናገር ስለነበረው ሰው ሀሳብ ታስቀምጣለች። ሰውዬውም እንዳለመታደል ሆኖ የታዋቂ ሰው ልጅ ስለነበር ከአንድ ሳምንት ያነሰ ጊዜ ቀርቶት የነበረው ሰርጉ ሚስቱ እውነቱን በማወቀው የተነሳ ይሰረዛል። ከቆይታዎቹም በኋላ ጂሱንግ በምትሰራበት የኤሌክትሮኒክ መሸጫ ቦታ ላይ ዕቃዊ ዘመናዊነትን እንዲላበሱ ለማድረግ የምትረዳ ፕሮግራመር መሆኗን እናያለን። አሁን እየሰራችበት ያለችው ፕሮጀክት ደግሞ የአንድን ሰው ዕድሜና ፍላጎት መሰረት አድርጎ ምን መብላት እንዳለበት ሀሳብ የሚሰጥ ፍሪጅ ላይ ነው። አለቃዋ እዛው ፍሪጁን ምን መብላት እንዳለበት ሲጠይቀው በፍሪጅ ውስጥ የተገጠመው ፕሮግራም ብዙም መረጃ ስለሌለው ቀዝቃዛ ውሃ ቢጠጣ እንደሚሻለው ሀሳብ ይሰጠዋል። አለቃዋም በዚህ እየሳቀ ነሳና ፍሪጁ ሰዎች ያላቸው ገቢ ምን ያህል እንደሆነ ማወቅ እንዳለበትና እንደዛ ከሆነ ለሁሉም ሰው እንደየበጀቱ ምክር መስጠት እንደሚችል ይነግራታል። ጊሱን ግን አለቃዋ ያመጣው ሀሳብ ጥሩ ቢሆንም የሰዎችን የግል መረጃ መንካት ስለሚሆን የመሳካት እድሉ ትንሽ መሆኑን ትነግረዋለች። አለቃም በቅርቡ ባሏ ከሚሆነው እጮኛዋ ጋር ለሽርሽር ከመውጣቷ በፊት እንድትጨርሰው ይነግራትና ጊሱን ግን በሐሳቡ ትስማማለች። የዛን ቀን ምሽት ላይም ብቻዋን ተቀምጣ የፍሪጁን ፕሮግራም ለማስተካከል ስትሞክር የጥርስ ሐኪም ከሆነው ከእጮኛዋ ካህን መልእክት ይደርሳትና በቅርብ ስለሚደረገው ሰርጋቸው አንዳንድ ነገሮችን እየወሩ ምሽቱን ያሳልፋሉ። በተመሳሳይ ሰዓት ደግሞ ጁንግ የተባለ የእሳት አደጋ ሰራተኛ በሳይክል ሲሄድ እንመለከታለን። ጁንግን በመንገድ ላይ ያለ የመኪና አደጋ የተፈጠረበት ቦታ ይደርስና በፍጥነት የመኪናውን በር ሰብሮ ሰውየውን ከውስጥ ያወጣውና አምፑላንስ ጠርቶ ወደ ሆስፒታል ይልከዋል። ስራ ቦታ ላይ ያለችው ጂሱንግ ደግሞ ምንም እንኳን ብትሰራው ብትሰራው የፍሪጁ ችግር አልፈታ ይላትና በንዴት በኃይል ስትደበድበው ፍሪጁ ተቃጥሎ እሳት ይነሳና ጂሱንግ ለእሳት አደጋ ሰራተኞች ትደውላለች። እንዳጋጣሚ አጋጣሚ ሆኖ ጁንግ ፈረቃው ስለነበር ወደ ቦታው ላይ በፍጥነት ይደርሳል። በዚህ መሀል ግን ጂሹንግ እነሱ እስኪመጡ እኔ እንዴት ትቀመጣለሁ በሚል ስሜት የእሳት ማጥፊያ ምታ ልትረጭ ስትል እቃውን እንዴት መጠቀም እንዳለባት ባለማወቋ የተነሳ ራሷ ላይ ትበትነዋለች። በዚህ ሰዓትም ሆዋንግ የተባለች በድርጅት ውስጥ ያላት ድርሻ ምን እንደሆነ ማትታወቅ ሴት ወደ ወደሷ መጥታ እሳቱን አጥፍታላት ትሄዳለች። ጂሱንግም ሁዋንግ የምትታወቀው ሰው አለማውራታ ስለሆነ ካሁናውን ተዋረርኩ በሚል ስሜት ውስጥ ሆና ደርቃ ትቀራለች። በሌላ በኩል ጁንግ ወደ ቦታው ሲደርስ ፊቷ በእሳት ማጥፊያ ፓውደር የተሸፈነችው ጂሱንግ አይቷት እንዴት በትክክል መጠቀም እንደምትችል ሊያሳያ ሲል ጂሱንግ በስህተት እሱም ፊት ላይ ታቦንበታለች። ጁንግ ምንም እንዳልሆነ ነግሯት ፈገግ ብሎ ቤቱን ጥሎ ይሄዳል። ከደቂቃዎችም በኋላ ጂሱንግ የተበላሸውን ክፍል እያጸዳች እያለ እጮኛዋ ሃን ወደዚያ ፊቷን ምናምን እንድትታጠብ ሲነግራት እሷ ግን ስራዋን ስትጨርስ ጥሩ እንደሚሆን ትገልጽለታለች። ሐንም እዛው እንደቆመ ፍሪጁን አይቶት ምን እንደሆነ ይጠይቃታል። ጂሱን ግን እንደ ግለሰቡ ፍላጎት ምን ቢበላ ጥሩ እንደሚሆን ሀሳብ የሚሰጥ ፍሪጅ እንደሆነ ትነግረዋለች። ሐኑም በሐሳቡ ተገርሞ ምንም እንኳን በርካታ ጥያቄዎች ቢኖሩትም ምንም ተጨማሪ ነገር ሳያነሳ ተሰናብቷት ይሄዳል። ከሰዓታትም በኋላ ጂሱ የተበላሸውን ነገር በሙሉ አስተካክላ ወደ ፍሪጁ ትመለስና ለመጨረሻ ጊዜ አለቀዋ ምን ቢበላ እንደሚሻል ስትጠይቀው ቀደም ብሎ ተበላሽቶ የነበረው ፍሪጅ ያለምንም ብልሽት አለቀዋ ቢበላ ጥሩ የሚሆነውን የምግብ አይነት ከናሰራሩ የነገራ ሲሆን ጂሱን ግን በውጤቱ በጣም ተደስታ ፍሪጁን ታቅፈዋለች ይህንን ጊዜ ግን በሚያስደነግጥ መልኩ ፍርዩ ያለቃዋን ስም ወስዶ የግል መረጃዎቹን ከሰዎች ጋር ስላወራቸው ነገሮች፣ እንዲሁም አሁን ስላለበት ቦታ ሁሉንም መረጃ ይሰጣታል። ጂሱን ግን የሰማችው ነገር እውነት መሆን አለመሆኑን ለማጣራት በንጋታ ወደ አለቃዋ ጋር ትሄድና ማታየት እንደነበር ትጠይቀዋለች። እሱም የሰጣት መልስ ከፍሪዩ ጋር ተመሳሳይ ሲሆን፣ ጂሱን ፍሪዩ የሰዎችን መረጃ በሙሉ እንዳገኘና ከዚህ በኋላ የፈለገችውን ሰው ለመመርመር መጠቀም እንደምትችል ትገነዘባለች። ይህንን ባወቀች በዛኑ ቀንም ወደ ፍሪጁ ጋር ተመልሳ ስለ አንድ ጓደኛዋ ወንድ ፍቅረኛ ማጣራት ትጀምራለች። እንደገመተችውም ሰውየው ብዙ ሴቶችን የሚያጫውት እንደሆነ ፍሪጁ ይነግራታል። ከጓደኛዋ ጋርም የተባለውን ነገር ሊያረጋግጡ ሲሄዱ ከአንድ ሴት ጋር ቁጭ ብሎ ሲጫወት አይተውት ሁሉም ነገር እውነት እንደሆነ ይረዳሉ። የፍሪጁ ሚስጥር እስካሁን ለማንም ያልተናገረችው ጂሱንግም ወደ ስራ ቦታ ተመልሳ ፍሪጁን እንዴት የሰውን ስም ብቻ በመውሰድ ይህ ሁሉ መረጃ ሊያገኝ እንደቻለ ለማሰብ እየሞከረች እንዲሁም ለማጣራትን በሚል የእጮኛዋን የሐንን ስም ስታስገባለት ሐን ለራሷ ጥቅም እንደሆነ ነግሮ ያስገባላትን የደህንነት ካሜራ እንደሚቆጣጠርና ከዛም ላይ ለሰው ሊላላኩ የማይገባ ፎቶዎችን ለጓደኞቹ እየላከ በዛ እንደሚዝናኑ በመግለጽ ፍርወያቸውን በሙሉ ዘርዝሮ ያሳያታል። በዚህ የተናደደችው ዲሱንግም ሐንን ለመበቀል አስባ ወደ ቤቷ እንዲመጣ ትጠራዋለች። ሐንም ምን አይነት ሰርፕራይዝ ልትሰጠኝ ነው ብሎ በፍጥነት ወደዚያ ሲመጣ ሻወር ገብቶ እንዲወጣ ትነግረዋለች። ሐንም ሊታጠብ ወደ ውስጥ ሲገባ ራቁቱን እንዳለ ፎቶ እያነሳችው ከስልኩም ላይ ከጓደኞቹ ጋር እየተላላከ ስላለ ፎቶ ታሳየውና እዛው ስልኩን ሰብራ ከቤቷ ታስወጣዋለች። ምሽት ላይ ራሷን ለማረጋጋት ወደ አንድ ምግብ ቤት ገብታ ከተመገበች በኋላ ለመክፈል ስትል ቤቱ ኦንላይን ክፍያ እንደማይቀበል ይነገራታል። በኋላ የተያዘችው ብር ደግሞ ትንሽ ስለነበር አጠገቧ ከነበረው ሌላ ደንበኛ ለመበደር ትገደዳለች። የሚገርመው ነገር ደግሞ ያ ደንበኛ ከቀና በፊት ያተረፋት የእሳት አደጋ ሰራተኛው ጁንግ ነበር። ጂሱንግም የሚያስፈልጋትን ገንዘብ በካሽ ትቀበለውና እዚያው አየር ላይ የሰጣትን ገንዘብ በሞባይል ባንኪንግ ታስተላልፍለታለች። በሚቀጥለው ቀን አንጂ ሱን ግን ይቅርታ እንድታደርግለት ቢጠይቃትም እሷ ግን ከዚህ በኋላ ምንም አይነት የፍቅር ግንኙነት እንደማይኖራቸውና ልታየውም እንደማትፈልግ ትነግረዋለች። ነገሩም በጣም ከቁጥጥር ውጭ ሳይሆን በፊት እናቶቻቸው ተገናኝተው ሁኔታውን ለማስተካከል ይሞክራሉ። ጂሱንግ ግን የፈለገ ነገር ቢሆን ሃንን ወደ ህይወቷ መመለስ እንደማትፈልግ ተናግራ በይፋ የሲንግሎችን አለም ትቀላቀላለች። የዛኑ ቀን ምሽትም ከጓደኞቿ ጋር ሆና ከመጠን በላይ ተጠጣና ከስካር ብዛት መሄድ አቅቷት መንገድ ላይ ትወድቃለች። በወደቀችበት ጊዜ ስልኳ ይሰበሩባታል። እንደ ዕድል ሆኖ ግን ጁንጋ አግኝቷት ወደ ክፍሉ ያዘርሳትና ይመለሳል። በንጋታውም ጂሱንግ ማታ ምን እንደተፈጠረ ማስታወስ አቅቷት ስልኳን ለማየት ስትከፍተው እንደተሰበረ ታያለች። ሰዓቱ ስለሄደም ያላት የመጨረሻ አማራጭ ስራ ቦታ ገብታ ሁኔታውን ማረጋጋት እንደሆነ ታስብና እየሮጠች ከቤቷ ስትወጣ ድመት ይዞ እያጫወተ ያለውን ጁንግን ታገኘዋለች። የእንስሳት አለርጂክ ስላለባትም ምንም ነገር ሳትለው እየሮጠች ጥላው ትሄዳለች። ወደ ቢሮ ስትደርስም ደርስ አለቃዋ ከፍቅረኛዋ ጋር ለሽርሽር ከመውጣቷ በፊት እንድትጨርሰው ሲነግራት ምንም ፍቅረኛ እንደሌላትና ወደ ጉብኝትም እንደማትሄድ ትገልጽለታለች። በዛው ቅስፈትም ማታ በጠጣቸው የመጠጥ መዓት ምክንያት ሽንት ቤት ገብታ ስታስመልስ አንዳንድ የድርጅቱ ሰራተኞች ጂሱንግ ከፍቅረኛዋ ጋር ለሽርሽር ማቶተው እርጉዝ ስለሆነች ነው በማለት ወሬ ማሰራጀት ይጀምራሉ። እዛኑ ቀንም ጂሱንግ ከስልኳ ውስጥ የወጣውን ሲል ለመቀበል ከሆነ ሰው ጋር ተቀጣጥራ ወደ ቦታው ስትሄድ ያ ሰው ጁንጎ ነው ታገኘዋለች። ጁንግም ከፍቅረኛዋ በጣም ተደጋጋሚ ስልክ ሲደርሰው አንዴ እንዳነሳው ይነግራታል። ጂሱን ሀን ፍቅረኛ ፍቅረኛው እንዳሉነና እንደ ተለያዩ ነገራ ወደ ስራው ለተመለስ ስትል ጁንግ በሳይክል ይሸኛታል። እዛም ስትደርስ የድርጅቱ ሰራተኛ በሙሉ እርጉዝ እንደሆነ ሲያወሩት ሰማና በጣም በመደንገት ካህን ጋር እንደ ተለያዩ ትነግራቸዋለች። ይባስ ብሎ ግን መረጃው ወሪውና አባብሱት አንና እርጉዝ በመሆኑ እንደሆነ ላይ የተነገረ ሁሉም ሰውሷን ተጠያቂ ማድረግ ይጀምራል። እሷም እውነቱን መናገር ልትፈልግም ስለ ፍሪጁ ማውራት አስፈላጊ እንደሚሆንባት ገብቷት ዝምታዋን ለመምረት ትገደዳለች። እዛን ቀን ምሽትም ካህን የተሰጣትን ስጦታዎች በሙላውታ እየጣለች እያለ ጁንግ ያስደነግጣታል። ጁንግም የጠፋችሁን ድመቱን እየፈለገ መሆኑን ይነግራትና ስላስደነገጣ ይቅርታ ጠይቋት አብረው ወቅ ለማድረግ ይወጣሉ። መንገድ ላይም ጂሱንግ ምናልባት ድመቱን ካገኘችው እንደምትደውልለት ነግረው ስልኩን ትቀበለዋለች። በሚቀጥለው ቀንም ድርጅታቸው ኢንቨስተሮችን ለመሳብ የሚደረግ ማስታወቂያ ሊሰራ እንዳሰበ እንመለከታለን። ማስታወቂያውንም የሚያቀርበው ጄጋል የተባለ ሰው የሰሩት ማሽን እንዴት እንደሚሰራ ለኢንቨስተሮች ያሳያል። ነገር ግን ሁኔታዎች ከቁጥጥር ውጭ የሆነው ፍሪጅ የጄጋልን ስም ሲሰማ ያለው ሚስጥር በሙሉ በመግለጽና ስለዚህ ሱንግም ኦንላይን ላይ ወሬ ሲያሰራጭ የነበረው እሱ እንደሆነ በማስረጃ ያሳያል። ጄጋልን በዚህ በጣም ይደናገጥና ፍሪጁን ሰብሮ ሰጥ ያስብለዋል። ኢንቨስተሮቹም በዚህ በጣም ይናደዱና ምንም አይነት ነገር ከዚህ ድርጅት ጋር እንደማይፈልጉ ተናግረው ይወጣሉ። በዚህ ጊዜም ከሁሉም ሰው ጀርባ ተቀምጣ የነበረችው ጂሹንግ ፍሪጁም ይታዘዘው በእሷ ድምፅ ሲሆን ብቻ እንደሆነ ይገባታል። ጂሱንግን በጀጋል መሸማቀቅ ምንም ሳይሰማት በዝናብ ወደ ቤቷ መሄድ ትጀምራለች። አንገር ላይም ጁንግ አንዲትን ድመት ለማዳን ሲታገል አግኝተው ዝናብም ስለነበር ቆማ እስኪጨርስ ድረስ ዣንጥላ ትይዝለታለች። በተሳካ ሁኔታም ድመቷን አውጥቶ ወደ ሐኪም ከወሰዳት በኋላ ከጂሱንግ ጋር አብረው እራት ይበላሉ። ትዕይንቱም ሲቀጥል በዛው ምሽት ጂሱንግ ወደ ቤት ስትገባ መታጠቢያ ክፍል ውስጥ የሆነ ድምፅ ትሰማና ምን እንደሆነ ለማየት ስትሄድ የድሮ ፍቅረኛዋ ሃን በመስኮት በኩል ወደ ቤቱ ሰብሮ ሊገባ መሆኑን ታያለች። ሃንም ይህንን ጊዜ ተደናግጦ ሊላክ የማይገባውን ፎቶ ለሌላ ሰው ስለላከ ይቅርታ ይጠይቃታል። ጂሱንግ ግን ያላት ምንም ሳትሰማ ለፖሊስ ደውላ እንደምታስ ይዘው ነግራ ስትዝትበት ሃን ሰዎችን ለእርዳታ እንደጠራ ነግሯት፣ እንደ አጋጣሚ ሆኖ ለእርዳታ የተጠራው ሰው ጁንግ እንደሆነ እናያለን። በተሳካ ሁኔታ ሃንን ከመስኮት ውስጥ ካወጡት በኋላ ሃን ጂሱንግን ለማነጋገር ሲፈልግ ጁንግ አስቆሞት ከዚህ በኋላ የሚበጠብጣ ከሆነ ለፖሊስ አሳልፎ እንደሚሰጠው ነግሮ ይሸኘዋል። በሚቀጥለው ቀን ጂሱን ወደ እናቷ ጋር ስትሄድ የሆነ ሰው አበባ ሲሰጣት ታያለች። ከሰዓታትም በኋላ አግኝታት ምን አይነት ሰው እንደሆነ ስትጠይቃት እናትየው ልጁ ጥሩ ልጅ እንደሆነና ጂሱን ግን እንደምታስበው ብሯን የሚፈልግ እንዳልሆነ ነግራት ይለያያሉ። ጂሱን ግን ወደ ቤት ስትመለስ በፍሪጁ እናቷ እያወራችላት ስለነበረው ልጅ ስታጣራ ሰውየው በጣም ሀብታምና ደግሰው መሆኑን ትረዳለች። ተደስታም ለእናቷ ልትደውል ስትል ከጁንግ መልእክት ይደርሳትና ወደ ቤቷ መጥቶ ከቀናት በፊት ሀኔ ያበላሸውን መስኮት ይጠግንላታል። ስራው ላይም እያለ ጂሱንግ ባህሪው ደስ ስላላት እንዲሁ ለማስታወሻ በሚል ፎቶ ስታነሳው ጁንግ ተናዶ ፎቶ የሚባል ነገር መነሳት እንደማይፈልግ ይነግራታል። ጂሱንግን በጣም በመናደዱ ትደነግጥና ይቅርታ ጠይቀው ፎቶውም ወዲያውኑ ታጠፈዋለች። ጁንግ ከቤቷ እንደወጣም ከእናቷ ተደውሎላት በቅርቡ ከተዋወቀችው ጓደኛዋ ጋር ልትለያይ እንደሆነ ትነግራታለች። ጂሱንግ ይህንን ስትሰማ ሰውየው ጥሩ ሰው መሆኑን ስላወቀች እናቷን እንደምንም ብላ ታስማማታለች። ትዕይንቱ ሲቀጥል ድርጅቷ ጂሱንግን ለእሳት አደጋ ዲፓርትመንት ማስታወቂያ እንድትሰራ ይጠይቃታል። በዚህ አጋጣሚም ጁንግን ታገኘዋለች። ቡድኑ ቀረጻውን በሙሉ ከጨረሰ በኋላ በሚያሳዝን ሁኔታ ቪዲዮቹ ወደ ሌላ ቦታ ሳይገለበጡ እንደጠፉ ታይና፣ ጁንግን ድጋሚ ለቀረጻ አስቸግረው ድጋሚ ወደ ውስጥ ይገባሉ። ይህንን ጊዜ የቦታው ተቆጣጣሪ ሁሉም ሰው የሄደ መስሉት በእነ ጂሱንግ ላይ በሩን ዘግቶ ይሄዳል። ምሽት ላይም ጂሱንግና ጁን ቀረጻውን ጨርሰው ሊወጡ ሲሉ ቤቱ ላያቸው ላይ እንደተቆለፈ አውቀው በመስኮት በኩል ለመውጣት ያስቡ አልሳካይላቸዋል። ይባስ ብሎ ለሰው ስልክ ለመደወል እንኳን እንዳይችሉ የሁለቱም ስልክ ዘግቶ ስለነበር ያላቸው አማራጭ በሩ እስኪከፈት ድረስ ቁጭ ብሎ መጠበቅ እንደሆነ አውቀው ማውራት ይጀምራሉ። በዚህ አጋጣሚ ጂሱን ሱም ጁንግም ፎቶ ስላነሳችው ይቅርታ ጠይቀው እሱም ይቅርቷን ተቀብሎ ሊስማሲ የስራ ባልደረባ ወደዛ ይመጣና ገራሚውን ምሽት ያበላሽባቸዋል። በሌላ በኩል ከቅድም ጀምሮ ጥርጣሪ ውስጥ የሚያስገባ ሥራ ትሰራ የነበረችው ሁዋንግ ፍሪጁን በጂሱን ጋሻራና ድምፅ ከፍቶ መጠቀም ትጀምራለች። በእይንታችንም ሁዋንግ በሚስጥር ለሚሰራ አደገኛ የስለላ ድርጅት የምትሰራ ሰው መሆኗን ያስገነዝበናል። እቅዷም ለአመታት የሰዎችን መረጃ ይዞ የጠፋ ካርድ ፍለጋ ላይ እንደሆነችና ያም ካርድ የሚገኘው ጂሱንግ ብቻ በምታንቀሳቀሰው ፍርጅ ውስጥ ስለሆነ በዚህም ምክንያት ሁዋንግ ጂሱንግ ሰላይ ልትሆን እንደምትችል ጥርጣሬ እንዳለባት ትናገራለች። በሚቀጥለው ቀን የጂሱንግ ድርጅት ከእሳት አደጋው አንዳንድ ሰራተኞች ጋር ስብሰባ ያደርጋሉ። ይሱንግም ጁንግ ከሌላ ሴት ጋር በቅርበት ሲያወራ ስታይ ቀናና እሷም ከሌላ ወንድ ጋር ማውራት ትጀምራለች። ጁንግም ከሌላ ወንድ ጋር ስታወራ ሲያያት እሱም የቀናት ስሜት ያድርበታል። ከቆይታዎች በኋላ ወደውጪ ሲወጡ እራት ሊጋብዛት እንደሚፈልግ ሲነግራት እሷም በሐሳቡ ተስማማና መሴ ቢሆን እንደሚሻል እየጠየቀችው እያለ ሃን ከርቀት ያያቸዋል። በዚህ ሰዓትም ሃን ከጁንግ ጋር እንደተለያየች ሊያገኛት እንደሚፈልግ መልእክት ይልክላታል። ይሱንም ልታወራው ስትሄድ ከእሳት አደጋ ሰራተኛ ጋር እንዴት ትማግጭብኛለሽ እያለ ያጠፋውን ጥፋት በሙሉ በእሷ ላይ ያሳብባል። እሷ ምንም ነገር ሳትለው ከፊት ለፊቷ ድጋሚ እንዳይቆም ትነግረውና ወደ ስራ ቦታዋ ትመለሳለች። ለከ ቢሮዋ ስትደርስም አንድ ትንሽዬ ወረቀት ላይ ስለ ፍሪጁ ሚስጥር አውቃለሁ የሚል ጽሁፍ ታነባለች። ጭራሽ ደግሞ ቀደም ብሎ ተዘግቶ የነበረውና በእሷ ድምጽና አሻራ ካልሆነ በማንም የማይከፈተው ፍሪጅ እንደተከፈተ ስታይ። ሚስጥሩን ያወቀው ሰው ማን እንደሆነ ለማወቅ ዞር ዞር ብላ የፍርጁን የደህንነት መጠን ከፍ ታደርገዋለች። ትዕይንታችንም ሲቀጥል የእሳት አደጋው ዲፓርትመንት ፎቶ የሚነሱበት ቀን እንደሆነ እንመለከታለን። ጁንግም ለፎቶ እየተዘገጃጀ እያለ ጂሱን ግመታ ገላውን ክሬም በመቀባት ታግዘዋለች። በመቀጠልም ፎቶ በሚነሱበት ጊዜ ጁንግ ፊቱን ደብቆ እንደሚነሳ እናስተውላለን። አንድ በጣም የቆየ ጄሚን የተባለ ሰራተኛም ወደ ጁንግ ጋር መጥቶ ልጅ እያለ እንደሚያውቀውና ስሙንም እንደቀየረ እንደሚያውቅ ነግሮት ምንም እንኳን በልጅነቱ ብዙ ጥሩ ያሉን ነገሮችን ቢያሳልፍም አሁን ባለበት ደረጃ ግን እንደኮራበት ገልጾለት ይሄዳል። ይህንንም የሰማው አንድ ዘጋቢ ጁንግ እዚህ መኖር እንደማይገባው በጩኸት ሲናገር ጂሱንግ ምንም እንኳን እውነታውን ባታውቅም ትናደድበታለች። ነገር ግን የዘጋቢው ንግግር ስለከነከናት ፍሪጁን ስለ ጁንግ ብትጠይቀው በሚያስደነግጥ መልኩ እንደዚህ የሚባል ሰው እንደማያውቅ መልስ ይሰጣታል። እሷ ምንም እንኳን ማወቅ ብትፈልግም ስላልቻለች ምንም ማየት ጥያቄ ላለማንሳት ተወስናለች። በዛ ምሽትም ወደ ቤት ሲሄዱ መኪናቸው መንገድ ላይ ተበላሽቶ በእግር ለመሄድ ይገደዳሉ። በመንገዳቸው ላይም ለመጀመሪያ ጊዜ ይሳሳማሉ። ከዚህ ምሽት በኋላ ሁለቱ ሰዎች ፍቅረኛሞች ሆነው አብረው አሪፍ የሚባሉ ጊዜያትን ማሳለፍ ይጀምራሉ። አንድ ቀን ምሽትም ቢሮ ውስጥ እያለች ስለ ጓደኛ ፍቅረኛ ፍርጁን ስትጠይቅ ሁዋንግ ደርሳ አባት የሰዎችን መረጃ አግባብ ባልሆነ መንገድ መጠቀም ስህተት እንደሆነ ትነግራታለች። በዚህ ጊዜም ጂሱንግ ስለ ፍርጁ ሌሎች ሰዎች እንደተረዳው አውቃ ትደነግጣለች። በዛው ቀን ምሽትም ጁንግና ጂሱንግ ራት እየበሉ እያለ ሃም በከፍተኛ ስካር ውስጥ ሆኖ ጂሱንግ እሱን ጥላ ወደ ጁንግ ሄደች አሪፍ ቁመና ስላለው እንደሆነ ይናገርና ሶሻል ሚዲያ ላይ መነጋገሪያ የሆነውን የጁንግን ፎቶ ያሳያቸዋል። ጁንግን በዚ በዚህ ምቾ ስላልተሰማው ከራቱ ላይ ተነስቶ ይሄዳል። የዚን ጊዜም ጂሱንግ አንዷ ጋደኛዋ ከሆነ ሰው ጋር ስትወጣ አይታ ስለ ሰውየው በፍሪጅ አማካኝነት ስታጣራ የጁንግን ፎቶ አይታ እዛውም ጁንግ ትክክለኛ ስሙ እንዳሉነና ትክክለኛ ስሙ ጂዮን እንደሆነ አውቃ በድንጋጤ ፈዛ ትቀራለች። ይሄን ሁሉ ጊዜ ማንነቱን መደበቅ ያስፈለገው ለምን እንደሆነ ለማወቅ ብዙ ጊዜ በደውልለትም ሳያነሳላት ይቀራል። ሲገናኙ ደግሞ እየሸሻት ያመልጣታል። አንድ ቀንም ስራ ላይ ያለ የስራ ባልደረባው ለጂሱን ሁሉንም ነገር እውነቱን ቢነግራት እንደሚሻል ይነግረዋል። እሱም በዚህ ተስማምቶ ምሽት ላይ ወደ ቤቷ ሄዶ ሁሉንም ነገር ሊያስረዳት እንደሚፈልግ ቢነግራትም እሷ ግን እንደማትፈልግና እሱን የምትወደው ባለፈው ነገሩ ሳይሆን አሁን ባለው ማንነቱ እንደሆነ ትነግረዋለች። በዚህ ሰዓትም ጁንጊ ስማትና አሪፍ ምሽት አብረው ያሳልፋሉ። በንጋታውም ጂሱንግ ከንቅልፏ ስትነሳ ጁንግን አልጋው ላይ ታጠዋለች። በሁኔታው ግራ ተጋብታ ሳታበቃ አንድ ጓደኛዋ ትደውልላትና አዲስ የወጣውን ዜና እንድታነብ ትነግራታለች። ጂሱንግም ዜናውን ስታነብ ጁንግ ነብሰ ገዳይ እንደሆነ የሚናገር በመሆኑ በጣም ትደነግጣለች። ታሪካችንም ይህ መችነት ተፈጠረ ሊያሳየን ጁንግ ጻን እያለ ወደነበረበት ጊዜ መልሰናል። በወቅቱ ጁንግና እናቱ ብቻቸውን ይኖሩ በነበረበት ጊዜ ቤታቸው በእሳት እያያዝና እናትየው ጁንግ ቤት ውስጥ ያለ መስሏት አንድን እሳት አደጋ ሰራተኛ ወደ ውስጥ ገብቶ ልጇን እንዲያወጣላት ትለምነዋለች አለች። በሚያሳዝን ሁኔታ ግን ያ እሳት አደጋ ሰራተኛ ቤት ውስጥ ገብቶ ይሞታል። ጭራሽ ነገሩን የሚያባብሰው ደግሞ ጁንግ ቤት ውስጥ አለመኖሩ መሆኑ ሲሆን ከዛ ጊዜ በኋላም ጁንግና እናቱ በብዙዎች እንደተጠሉና እሱም ስም መቀየር ያስፈለገው በዚህ ምክንያት እንደሆነ እንረዳለን። ይህንን የሰማችሁ ጂሱንግም ወደ ጁንጋ ምርታ ምንም ጥፋት እንደሌለበትና ሚደበቅበት ምንም ምክንያት እንደሌለ ነገር አልተሳመነው ብትሞክርም እሱ ግን አሁንም በአቋሙ ጸንቶ እንድትተው ነግሯት ይደበቃል። በዚህ መሀል ግን ሞቷል ተብሎ ለብዙ አመታት ሲነገርለት የነበረው የሳሳደጋ ሰራተኛ እንዳልሞተና በጁንግም እንደሚኮር የሚገልጽ ቪዲዮ ቀርዞ በአካልም ማግኝ ያመሰግነዋል። ጁንግም ስሙን ስላነጻለት አክብሮቱን ገልጾ ለመጀመሪያ ጊዜ ካደገው በኋላ በሰላም ጥሩ ጊዜ ማሳለፍ ይጀምራል። የሚያሳዝነው ነገር ግን ይህ የቆየው ለብዙ ጊዜ አልነበረም። ገና ከጂሱንግ ጋር ሆነ ሞቷል የተባለውን የሳሀ አደጋ ሰራተኛ አግኝቶ ከመለያየታቸው የሆነ ቪዲዮ ለጁንግ ይላክለታል። ሲከፍተው በሚያስደነግጥ መልኩ ጂሹንግ ስለ ሰዎች መረጃ ፍሪጁን ስትጠይቀው እንደሆነ የሚያሳይ ቪዲዮ ሆኖ እሷም አሁን በቃል ብታስረዳው እንደማይረዳ ታስበ ወደ ቢሮ ወስዳ እንዴት እንደሚሰራ ልታሳየው ብትሞክርም ፍሪጁ ግን ምንም አልሰራም ይላል። ልታስተካክለው ስትገባ ለአመታት የለፋችበት ፕሮግራም እንዳልተፈጠረ መጥፋቱን ታያለች። ያለምንም ማስረጃ ደርጋ ስትቀር ዱንግ ፍቅረኛው የሰዎቹ ሚስጢራዊ ህይወት የምታወጣ ሰው በመሆኗ ተናዱ ምንም ነገር ሳይሰማት ጥሏት ይወጣል። ይህንን ጊዜም ጂሱም ሥራ ቦታዋ ያለ የሆነ ሰው እንዳጋለጣ ታውቃ ማን እንደሆነ ለማጣራት ስትሞክር በኢሜል እያደረገችው የነበረው ነገር ከታወቀ ህይወቷ እንደሚበላሽ የሚገልጽ መልእክት ይደርሳታል። ይሄ ሁሉ ነገር የመጣብኝ በሁዋንግ ነው ብላ ስላሰበችው ኮምፒውተሯን ልትበረብር ስትል አንድ የደህንነት አባል መጥቶ ለምርመራ ወደ አንድ ቦታ ይዟት ይሄዳል። ለቦታውም ሲደርሱ ሰውየው በሷ ፍርጅ ውስጥ የነበረው ፕሮግራም በከፍተኛ ሁኔታ ሲጠበቅ የነበረው የደህነት እቃ እንደነበር፣ እንዲሁም የደህነት ድርጅቱ ምንም እንኳ ሁዋንግን ቀጥሮ ፕሮግራሙን እንድታመጣ ቢጠይቃትም ሁዋንግ ግን ከፕሮግራሙ ጋር አሁን ያለው አማራጭ እሷን ያለምንም ቅጣት ለቆ ፕሮግራሙን ካገኘች እንድትነግረው ብቻ ማዘዝ እንደሆነ ይነግራታል። ጂሱንግም ከዚህ በኋላ የምታደርገው ነገር በሙሉ በደህንነት ኃይሎች የሚታይ መሆኑን ትገነዘባለች። በዚህም ምክንያት የጁን ግንዮት አደጋ ላይ መጣል ስላልፈለገች ግንኙነታቸውን ቢያቆሙ እንደሚሻል ትነግረውና ልቡን ሰብረው ጥላው ትሄዳለች። ይሄ ሁሉ ነገር ከተከናወነ በኋላ በጣም የዛለችው ጂሱንግ ወደ ቤት ስትገባ መብራቶቹ በርተው በስቅልቅ ሊወጣውን ቤት እያየች ምን ተፈጥሮ ሊሆን እንደሚችል ስታስብ የወንግ የተባለው አብሯት የሚሰራው ሰው ከቤቷ ብቅ ብሎ ድርጅቱ ስለሷ በጣም ስለተጨነቀ አንዳንድ ነገሮችን እንዲመለከት ልከውት እንደሆነ ይነግራታል። ጂሱንግ ግን ያለውን ነገር ማመናቅቷት በጥርጠራ ዓይን ስትመለከተው የወንግ እንደተነቃበት ገብቶት ጂሱንግን ማጥቃት ይጀምራል። ትዕይንታችንም በዚህ ሁሉ ጊዜ ስለ ጁሽንግ መረጃ ሲያወጣ የነበረውና ስለ ሰዎች መረጃ ስትጠይቅ በስልኩ የቀረጻት እንዲሁም የማስፈራሪያ መልእክት ሲልክላት የነበረው ዜጋል ሳይሆን የወንግ መሆኑን ያስመለክተናል። የፍሪዩን ፕሮግራም ስለ ሰዎች ማንነት እንደሚያውቅ ስላረጋገጠ ያንን ፍለጋ ላይ እንደሆነ ከትዕይንታችን እንረዳለን። ወደ አሁኑ ጊዜም ስንመለስ ጁሽንግን መጥቶ ራሷን ያስታትና ክፍል ውስጥ እቃዎቿን እየገለባበጠ ፕሮግራሙ ያለበትን ፍለሽ መፈለግ ይጀምራል። በስተመጨረሻም ሲያጣው አፓርታማውን ለማቃጠል ነዳጅ እያርከፈከፈ እያለ ሁዋንግ ሰብራ ከፍታ በኃይል መጥተው ፍላሽ ውሷ ጋር እንዳለና ደህንነቱ እንደተጠበቀ ትነግረዋለች። ይሁንግ ግን ምንም ሳይሰማ ያርከፈከፈው ነዳጅ እሳት ለኩሶ በሩን በውሃንግና ጂሹንግ ላይ ዘግቶ ትወጣል። በዚህ ጊዜ ግን ጁንግ የእሳት ማጥፊያ ይዞ በቦታው ላይ ይገኝና ጂሹንግን አቅፎ ያስወጣታል። በሚቀጥለው ቀን ዮንግ የሰዎችን መረጃ ያለ አግባብ በመመልከት ክስ እንደታሰረ የሚገልጽ መረጃ ይወጣል። ነገር ግን ጂሱንግ ፍሪጁን ስትጠቀም የሚያሳዩት ቪዲዮዎች ጠፍተው ነበር። በዚህ አጋጣሚ ጁንግና ጂሱንግ ደስ የሚለውን ፍቅራቸውን ለመቀጠል ሲወስኑ እየተመለከትን ታሪካችንን እናጠናቅቃለን።